ለሀገራችን ኢኮኖሚ ምሰሶ የሆነውን የግብርናውን ዘርፍ ውጤታማ ለማድረግ አርሶ አደሮችን የኩታ ገጠም አስተራረስ ዘዴ ማላመድ ያስፈልጋል አሉ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ። አርሶ አደሮች ከማሳቸው አቅራቢያ ባህር ዛፍ በማንሳት የተሻለ ምርት የሚሰጡ ሰብሎችን በማምረት ኢኮኖሚያቸውን እንዲያሻሽሉ የተጀመሩ ተግባራትን ማጠናከር እንደሚገባም ዶክተር መሪሁን አሳስበዋል። በወላይታ ሶዶ ማዕከል የመደመር መንግስት በሚል መሪ እየተሰጠ ያለው ስልጠና ሲከታተሉ የቆዩ ሰልጣኞች በቦዲቲ ከተማ እየተሰሩ ያሉ የተለያዩ የግብርናና የኢንዱስትሪ ዘርፎችን ተዘዋውረው ጎብኝተዋል። አዲሱ ተፈራ ላሰናዳው ዘገባ ፍሬው ተስፋዬ። በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ሁለተኛ ዙር ሰልጣኝ አመራሮች በወላይታ ዞን ቦዲቲ ከተማ በኢንዱስትሪና በግብርናው ዘርፍ የተሰሩ የተለያዩ ስራዎችን ጎብኝተዋል። በጉብኝቱ የተገኙት በምክትል ርዕሰ መስተዳድር ማዕረግ የድላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የግብርና ዘርፍን በማዘመን አርሶ አደሩ በኩታ ገጠም ቴክኖሎጂዎችን በመጠቀም የተሻለ ምርት እንዲያገኝ በትኩረት እየተሰራ መሆኑን ተናግረዋል። ግብርና ለኢንዱስትሪ ግብዓት አቅራቢ ነው። ግብርና ለሰርቪስ ሴክተሩም ግብዓት አቅራቢ ነው። ግብርና ደግሞ በራሱም ኢንዱስትሪ ነው በራሱ። ስለዚህ በግብርናው ዘርፍ ላይ የምንሰራቸው ስራዎች ተጨማሪ ግብዓት ይፈልጋሉ። ሜካናይዜሽን ይፈልጋሉ። እነዚሁ ክላስተራይዜሽን ይፈልጋሉ። ቴክኖሎጂን፣ አግሮኖሚካል ፕራክቲሱ በጥሩ ሁኔታ እንዲሄድ ይፈልጋሉ። ስለዚህ እነዚህን አጠናክሮ መውሰድ ለአርሶ አደሩ ከፍተኛ ምርት እንዲያገኝ የሚያግዝ ብቻ ሳይሆን በቂና ተመጣጣኝ ገበያ ኖሮ አርሶ አደሩ ከለፋበት ተጠቃሚ እንዲሆን ማድረግ የሚችል ትልቅ እድል መፍጠር የሚችል መሆኑ ነው የሚታወቀው የሚታየውም። ስለዚህ እነዚህ ተጠናክሮ ይሰራሉ። በሰብሉ ዘርፍ ብቻ ሳይሆን በእንስሳትም እንደዚህ ተጠናክሮ እንዲሰጥ እንዲሰራ ሀሳብ ተሰጥቶበት እየተተጋ ነው ያለው። ዶክተር መሪሁን አክለውም የምርታማነት ማነት ማነቆ የሆነውን ባህር ዛፍ ከማሳ አቅራቢያ በማስወገድ አርሶአደሮች ከራሳቸው አልፎ ለገበያ የሚሆን ምርት እንዲያመርቱ ለማስቻል በሁሉም አካባቢዎች በተጠናከረ ሁኔታ የመንቀል ተግባር እየተከናወነ ነው ብለዋል። ባህር ዛፍ፣ ሌሎች ዛፎች፣ የጥላ ዛፎች፣ የአፈር ለምነትን ማይጎዱ ሌሎች ሲቀሩ ባህር ዛፍ በሙሉ ከዚህ አካባቢ እንዲጠፋ አይ ቲንክ፣ በተነገረን መነሻ የወላይታ ዞን ምክር ቤትም ወስኗል። የካቢኔውም ወስኗል። የወላይታ ምክር ቤትም ወስኗል። የወላይታ ወረዳዎችም ከተሞችም ይሄንን ለመተግበር ከምንም ጊዜ ጀምሮ በላይ ትኩረት ሰጥቶ እየሰሩ ነው ያሉት፣ በሰው ኃይል ብቻ ስለማይቻል በማሽነሪ እንዲደገፉ ሀሳብ እየሰጠን ነው። ስለዚህ እነዚህ ተጠናክሮ ይቀጥላሉ። ባህር ዛፍ ከማሳ ውስጥ በወጣ ቁጥር ማሳ ረፍት ያገኛል፣ ለም ይሆናል። ማምረት ከሚያመርተው በእጥፍ ማምረት ይቻላል። በቦዲቲ ከተማ አስተዳደር በኢንዱስትሪ ዘርፍ የዊን ውሃ ፋብሪካን ጨምሮ በግብርናው ደግሞ በኩታ ገጠም የለማ ስንዴና የወተት መንደር ከመፍጠር አኳያ የተሰሩ ተግባራትን የጎበኙት ሰልጣኞች ላለፉት ቀናት ከወሰዱት ስልጠና ጋር አስተሳስሮ ወደ ተግባር ለመግባት የሚያነቃቃ መሆኑን ገልጸዋል። ዛሬ ላይ ወተት መንደር ማይከል ላይ ነው የሚገኘው። ይህንን መንደር መሰረታ የሚባለ ጉዳዮችን በየአካባቢ የሙከራ ስራዎችን ጀምረናል። ነገር ግን ልክ በዚህ መልክ በተደራጀ መንገድ አይደለም ስራ ነው። አሁን እዚህ መጥቼ የዛሬ ማር ወተት መንደር አይቼዋለሁ። ስንደ ክላስተር አይተናል። በጣም እጅግ ደስ የሚል ነገሮች ናቸው። ብቻም አይደለም ኢንዱስትሪ ዘርፍ ላይም በተመሳሳይ ነው ያየ ነው። ስለዚህ ግብርናውን ከዚህ ሰዓት ጀምሮ አቅማችንን አማጠን ተጠቅመን እንደገና እንደገና ለመጀመር የሚያስችል አቅም በዚህ ስልጠና አግኝተናል። የምል ነገር ነው አላል ነው በክልላችን መኖሩንም እኔ በግሌ አላየውም ነበረ። እንዲህ አይነት ፋብሪካዎች በተመሳሳይ መልኩ የዊን ውሃን እጠቀማለሁ፣ ቢሆንም ግን ይሄ ውሃ ከሌላ አካባቢ የሚመጣ ይመስለኝ ነበር። ይሄም ማለት ምንድን ነው በአካባቢያችን ብዙ ጸጋዎች፣ ብዙ እድሎች፣ ብዙ ሀብቶች እንዳሉ ያሳየናል ማለት ነው በዚህ ልክ ውሃ ሲታሸግ አላየውም ነበረ በሚዲያ እያየው ነበር። ዛሬ ላይ ደግሞ በዚህ ስልጠና አንዱ የዘርፍም ስለሆነ አንዱ ኩነትም ከመሆኑ መነሻ ጉብኝት አድርገን እዚህ ቦዲፒ ከተማ ላይ ያለውን የውሃ ፋብሪካ ማየት እጅግ ደስ የምል እና ኢንዱስትሪን ከማስፋት አንጻርም ትልቅ አቅም ያለው ኢኮኖሚ ከማስገኘትም አንጻርም ትልቅ ሀብት እንደሆነ ማየት የቻልኩበት እና እጅጉንም ደስ የምል ነው የሚል ሀሳብ አለች። እንደ ደቡብ ኢትዮጵያ ክልል እንደነዚህ አይነት ስራዎቹ በጣም ሊበረታቱ ይገባል። ኢንዱስትሪው የወጣቶቹን ስራ አጥነት ቁጥር እየቀነሰ ነው። በጣም ለአካባቢው ምቹ ሁኔታ እየፈጠረ ነው። ስለዚህ እንደዚህ አይነት ተግባራትን በደንብ ካፒታላይዝ ማድረግ፣ ይህንን ማሳደግ፣ ለትውልድ ይህንን የማሸጋገር ስራ መስራት እንዳለብን ጭምር በአይናችን ያየነው ስለሆነ ይህንን ደግሞ ማስፋት አለብን። በከተማዋ ከተሰሩ ተግባራት የወሰዱት ልምድ በየአካባቢያቸው ለማስፋፋት እድል የሚፈጥር መሆኑን የሚናገሩት ሰልጣኞች ሁሉም የተጣለበትን ኃላፊነት በተገቢው መወጣት እንደሚገባ አሳስበዋል። አሁን እጅግ ያየው ሌላ አካባቢ አስመስሎ ሌላ አካባቢ ያለውን ምርት አምጥቶ እዚህ አፕላይ ማድረጋቸው እጅግ በጣም ለዚህ ከተማ አመራሮች ይህንን ላደረጉ አስተውሶላ ላደረጉት ሁሉ ንዛና አለኝ። ምክንያቱም ብዙ ነገር ተምሬ ያለው በአካባቢ በከተማችን መስራት እንዳለብን ያሳየ ተግባር ስለሆነ እጅ በጣም የሚደነቅ ነው። እያንዳንዳችን ሰልጣኞች እዚህ መተን አይተናልና ያየነውን ደግሞ ወደ አካባቢያችንን ወስደን ልምዱንም ሼር እያደረግን ሌሎች በዚህ ልክ እኛም የመጣ ኢንቨስት ለማድረግ የመጣ አካልም ካለ ተቀብለ ለማስተናገድ ፍቃደኞችን ናውፊን መሆናችን ለመግለጽ ነው የምፈልገው። እነዚህ ዘርፎችን በአጠገባችን ያለው ነው ቢያንስ ፕሮሞት እያደረግን ያሳደግን ብነት ለኢትዮጵያም አልፎም በአካባቢ ላይ ላሉ ለክልላችንን በጣም ትልቅ ጸጋ ነው። የምን ነገር ስላለ በስልጠናዎችን ወስደናል። ከዚህ በኋላ ቀጥለን ሄደን እነዚህ ጉዳዮችን ወደ ህዝባችን ተሞክሮውን ከዚህ የወሰነውን ተሞክሮ ተግባራዊ ማድረግ አለበት። በቦዲቲ ከተማ በኢንዱስትሪና በግብርናው ዘርፍ የተጀመሩ ተስፋ ሰጪ ተግባራት ተጠናክሮ ሊቀጥሉ ይገባል ተብሏል። በወላይታ ሶዶ ከተማ የተጀመሩ የተለያዩ የልማት ስራዎች የመንግስት ኢኒሼቲቭ ውጤታማነት የሚያሳዩ ናቸው ሲሉ በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ሁለተኛ ዙር ሰልጣኞች ተናገሩ። በከተማዋ የተለያዩ የልማት ስራዎችን የጎበኙት ሰልጣኞች የተጀመሩ የልማት ስራዎችን ለማስቀጠል የአመራሩ ድጋፍና የህዝብ ተሳትፎ ሊጠናከር እንደሚገባም አመላክተዋል። መለስ ኦልኮ ተጨማሪውን ያስመለክተናል። በመደመር መንግስት እይታ የዘርፎችን ምርታ በምልመሪ ቃል በወላይታ ሶዶ የአመራሮች ስልጠና ማዕከል በሚሰጠው ስልጠና እየተሳተፉ ያሉ ሰልጣኝ አመራሮች በወላይታ ዞን የተሰሩ የተለያዩ የልማት ስራዎችን ተዘዋውረው ጎብኝተዋል። በዚህ ወቅት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ የተሰጠው ስልጠና አመራሮች ተግባራትን በአግባቡ እንዲፈጽሙ የሚያግዝ ነው ብለዋል። አራት መሰረታዊ ርዕሶች ቀርበዋል፤ የግብርና እምርታ የኢንዱስትሪ እምርታ፣ የከተማ ልማት እምርታ፣ እንደዚሁም ደግሞ የቱሪዝም እምርታን በሚመለከት በመደመር መንግስት እይታ ምን ይመስላል የሚለውን በደንብ ሰልጣኞቹ ግንዛቤ እንዲወስዱ ተደርጓል። ይህ ስልጠና ከሌላው ጊዜ ለየት የሚያደርገው በተጨባጭ የመደመር እሳቤት ወደ ህዝብ ተጠቃሚነት በእርግጥ ኢትዮጵያ ከተስፋ ብርሃን ወደሚጨበጥ ብርሃን እየተሸጋገረች እየተንሰራራች ያለች ሀገር መሆኗን የሚያሳይ መሆኑን በተጨባጭ በጽሁፍ የተቀመጠውን በቀጣይ ዓመታት ደግሞ ኢትዮጵያ የት እንደምትደርስ በተለይ በመፍጠር በመፍጠንና በዝላይ እስካሁን ያመለጡን እድሎችን በሙሉ በአንድ ልብ በአንድ ሀሳብ ሆነን ኢትዮጵያውያን ተባብረን የት መድረስ እንዳለበት ግልጽ ግብ ተቀምጦ እየተሰጠ ያለ ስልጠና ነው። በተለይ በግብርናው ዘርፍ የምግብ ዋስትናን ለማረጋገጥ በቦዲቲና በወላይታ ሶዶ ከተማ የተሰሩ ስራዎች አመርቂ መሆናቸውን ተናግረዋል። በጣም የተሳካ የኩታ ገጠም እርሻ ነው። ስለዚህ ከዛ አመራሩ ብዙ ነገር አይቶ በአቅራቢያ ባካባቢያቸው ያለውን አርሶ አደር በሙሉ አሰባስቦ የኩታ ገጠም እርሻ እንዲያሰፉ ለማድረግ የሚያስችል ከኢንዱስትሪም አንጻር ደግሞ ዊን ውሃ የሚባል የተጣራ ውሃ በኢንዱስትሪ የሚመረት ውሃም አይተዋል። የኦቾሎኒ ቅቤ ወይም የሎዝ ቅቤን እንደዚሁ ፕሮሰስ ተደርጎ ዓለም አቀፍ ደረጃውን ያሟላ እየተመረተ መሆኑን ያዩበት ሁኔታ አለ። በተለይ የእኛ ክላስተር ደግሞ የኛ ቡድኑ ያየው አንዲት 72 ዓመት የሞላቸው እናት ብቻቸውን ባለቤታቸው አርፎ ብቻቸውን ማሳቸውን ይዘው በሁለት የተሻሻሉ የወተት ላም ዝርያዎች ጀምሮ አሁን በርካታ የወተት ላም ዝርያዎች እያደረሱበት ከአንድ የወተት ላም ከ30 በላይ ሊትር በቀን የሚያገኙበት ገቢያቸው በጣም የተሻሻለበት በወላይታ ሶዶ ከተማ በወተት ላም እርባታ ከተሰማሩት ውስጥ ወይዘሮ ሊዲያ አታሮ እና አቶ ተክሌ አታሮ ከትንሽ ነገር ተነስተው ከፍተኛ ኢንቨስተርነት ደረጃ መድረሳቸውን ገልጸዋል። ወተቱን ግማሹን እዚህ እርጎ ቤት አለ። ምክንያቱም የአካባቢ ሰዎች ወተቱን እያዩ ከምወስድ እየተቸገሩ ካሉ ገዝቶ ይጠጣሉ፣ እርጎ ይጠጣሉ፣ ትኩስ ይገዛሉ። በአካባቢው እርጎ ቤት አሁን እኔ ጋር አለ። ርጎ የተለያየ መባያ ጋር ርጎ ይሸጣሉ። የተረፈውን ከተማ ወስጄ ይሸጣል። እዚህ በሰራሁት እግዚአብሔር ይመስገን ብዙ አድግ ያለሁኝ ሁለት ቤት አሁን ሁለተኛውን እየጨረስኩኝ ነው። አንደኛውን መኖሪያ ቤት ፕላስ ዋን ሰርቻለሁ። አሁን ደግሞ ፕላስ ፎር እየጨረስኩኝ ነው እግዚአብሔር ፍቃድ ሆኖ በእርግጥ መነሻው ይሄ ነው። የተመዘገቡ የልማት ስራዎች ሁሉ የመደመር እሳቤ ውጤት በመሆናቸው ቀጣይም ተግባራቱን ለማስፋት በትኩረት መሰራት እንደሚገባ ተገልጸዋል። ሶዶ ከተማ ላይ የወተት ምርት መሸጫ እና የወተት ምርት ጋር ተያዥ የሆኑ የቅቤ የአይብ፣ እንደዚሁም ሌሎች ከወተት የሚገኙ ምርቶችን አቀናብረው የመሸጥ ስራ ይሰራሉ። በሳምንት እስከ መቶ ሺህ ብር ቁብ ይጥላሉ። ጄ ፕላስ ቱ መኖሪያ ቤት ሰርተዋል። ሌላ ደግሞ የቢዝነስ ኮምፕሌክስ እየገነቡ እንደሆነ ገልጸዋል። እና በግለሰብ ደረጃም በመንደር ደረጃም ፖሊሲው ውጤታማ መሆኑን እያየን የመጣንበት ሁኔታ አለ። ሞር አሁን የሚታየውን ውጤት ደግፎ በብድር የፋይናንስ እጥረት እንዳይገጥም ሌሎችም በብዛት ወደዚህ እንዲታቀፉ እያደረጉ ወደ አግሮፕሮሴሲንግ ኢንዱስትሪ አካባቢው የሚያድግበትን ሁኔታ ማመቻቸት ነው። እነኛ አርሶ አደሮች ደግሞ የተነሱት አብዛኞቹ አብረን እንዳደመጥ ነው። ከአንድ ላም ከሁለት ላም ተነስተው አሁን ሀያ ሰላሳ ላሞችን ብቻም ሳይሆን ፋርማቸውን የማስፋት መኖ በራሳቸው ደረጃ የማልማት እንዲሁም ከዛ ከወተት ልማቱ ያገኙትን ሀብት መነሻ አድርገው ሶዶ ከተማ ላይ የተለያዩ ኢንቨስትመንቶችን እንደጀመሩ እና ገቢያቸው እጅግ በጣም እያደገ እንዳለ ትምህርት የወሰድንበት ነው። በክልሉ ስራ ፈጥረው ለሚሰሩ ዜጎች መንግስት አስፈላጊውን ድጋፍ እንደሚያደርግ አቶ ገብረ መስቀል ጫላ አረጋግጠዋል። እነዚህ ሰዎች ራሳቸው ስራ ፈጣሪዎች ናቸው፣ ፈጥረው የመጡ ናቸው፣ ጡረታ የወጡ ናቸው። ግን የስራ መፍጠር አሳሰብ በውስጣቸው ስለነበረ በአጭር ጊዜ ውስጥ በሚሊዮኖች በእድሜ ልካቸው ያላገኙትን በሚሊዮኖች ሀብት እያገኙ ናቸው ያሉት። ስለዚህ የስራ መፍጠር አሳሰብ ስላላቸው ያ የስራ መፍጠር እሳቤው ፍጥነትን ጨምሮ፣ እሴትን ጨምሮ እንዲሄድ የመንግስት ድጋፍ ራሳቸው ዲማንድ ስለሚያደርጉ እኛ ያንን ተከትለን ደግሞ የማሟላት እና የተሻለ ኤክስፖዠር ካላቸውም አካባቢዎች ደግሞ ትምህርት ወስዶ ከገበያም ጋር ተሳስሮ እንዲሄዱ የማድረግ ስራ በቀጣይ አጠናክረን እንሰራለን ማለት ነው። ከግማሽ ቢሊዮን ብር በላይ በሆነ ወጪ እየተገነባ ያለውን የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቢሮ ግንባታ በአጭር ጊዜ በጥራት ለማጠናቀቅ ስራው እየተፋጠነ መሆኑን የክልሉ ኮንስትራክሽን ባለስልጣን ዋና ዳይሬክተር አቶ ውባየሁ ትዕዛዙ ገለጹ። ግንባታውን የተረከበው የውላይታ ውሃ ስራዎች ኮንስትራክሽንና ጠቅላላ ተቋራጭ ፕሮጀክቶችን በአጭር ጊዜ በጥራት በማጠናቀቅ ወደር የለሽ ነው ሲሉም ዋና ዳይሬክተሩ ተናግረዋል። የወላይታ ውሃ ስራዎች ኮንስትራክሽንና ጠቅላላ ተቋራጭ ድርጅት ኃላፊ አቶ ሀብታሙ ፋንታ በበኩላቸው የቢሮ ግንባታ ከተያዘለት ቀን ገደብ ቀድሞ ለማጠናቀቅ ሌት ተቀን እየተሰራ ነው ብለዋል። ዝርዝሩን ሰናይታ አብርሃም ታቀርበዋለች። የወላይታ ውሃ ስራዎች ኮንስትራክሽን እና ጠቅላላ ተቋራጭ በተለያዩ አካባቢዎች የንጹህ መጠጥ ውሃ ፕሮጀክቶችንና አነስተኛ የመስኖ አውታሮችን በአጭር ጊዜ በተሻለ ጥራት የሚገነባ ሲመጥር ድርጅት ነው። ድርጅቱ በክልላችን ካሉ ተቋራጮች መካከል የግንባታ ስራዎችን በተያዘ ጊዜ ገደብ ከማጠናቀቅ ረገድ የተሻለ አፈጻጸም ያለው መሆኑን የደቡብ ኢትዮጵያ ክልል የኮንስትራክሽን ባለስልጣን ዋና ዳይሬክተር አቶ ውባየው ትዕዛዙ ተናግረዋል። የወላይታ ውሃ ስራዎች ኮንስትራክሽንና ጠቅላላ ተቋራጭ ድርጅት በወላይታ ሶዶ ከተማ እየተገነባ ያለውን የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ቢሮ ግንባታ ስራ ጥራቱን በጠበቀ መልኩ እንዲያከናውን ለግንባታ የሚያስፈልጉ ግብአቶች እየቀረቡ ይገኛል። የወላይታ ውሃ ስራዎች ኮንስትራክሽንና ጠቅላላ ተቋራጭ ድርጅት ኃላፊ አቶ ሀብታሙ ፈንታ የግንባታ ሂደቱ በጥራትና በፍጥነት እየተከናወነ ይገኛል ብለዋል። የክልሉ የብልጽግና ፓርቲ ቢሮ ግንባታ በ17 ወራት ውስጥ ለማጠናቀቅ ለት ቀን እየተሰራ ነው። የቢሮ ግንባታ በፍጥነት እንዲያልቅ የክልሉ ኮንስትራክሽን ባለስልጣን ከመከታተል ባለፈ ግንባታውን ለማፋጠን የሚያግዙ ተጨማሪ ማሽኖችን እያቀረበ ነው። ግንባታው ጥራት ሳይጓደል በፍጥነት ተጠናቆ ለአገልግሎት ክፍት እንደሚሆን ይጠበቃል። በወላይታ ሶዶ ከተማ እየተገነቡ ባሉ መሰረተ ልማቶች ምክንያት ዋና ዋና መንገዶች መዘጋታቸውን ተከትሎ ባጋጠመው የትራፊክ መጨናነቅ የከፋ አደጋ እንዳይከሰት ሁሉም አሽከርካሪዎችና እግረኞችም ተገቢውን ጥንቃቄ እንዲያደርጉም የከተማው ፖሊስ አዛዥ ኮማንደር ሀብታሙ አሰፋ አሳሰቡም። የትራፊክ መብራት አጠቃቀም ጋር ተያይዞ የሚስተዋሉ ክፍተቶችን ለማረም ዜጎችን ከማስገንዘብ በተጨማሪ አጥፊው ላይ አስተማሪ እርምጃ ሊወሰድ ይገባል የሚሉት ደግሞ የወላይታ ሶዶ ከተማ ነዋሪዎች ናቸው። ለትሩንጎ ሙሉ ዘገባ መሰዌ አስቅል በዓለም አቀፍ ደረጃ እየጨመረ የመጣውንና የብዙዎችን ህይወት የቀጠፈው የትራፊክ አደጋ መንስኤዎች የተለያዩ ቢሆኑም አብዛኛዎቹ ሰው ሰራሽ ናቸው። በፍጥነት መንዳት፣ መንገድን አለመጠበቅና እግረኛን አለማስቀደም የመሳሰሉት ለአብነት ይጠቀሳሉ። በከተማችንም የትራፊክ መብራት አጠቃቀም እንዲሁም እግረኞች በዜብራ አለመሻገር ያሉ ችግሮች ሊስተካከሉ ይገባል ይላሉ የወላይታ ሶዶ ከተማ ነዋሪዎች። የሆነ ኮምፕሌክሲቲ የተፈጠረ ነገር አለ በሰውም በሹፌሮችም ላይ የሚፈጠር ነገር አለ። ሰውም ሲጠቀም አንደኛ ማብራቱ ጋር እንደደረሱ የራሳቸውን እንትን ማየት አለባቸው። ማብራቱ የሚሰጠውን ሴከንድን ጠብቆ መሄድ አለባቸው መሻገር አለባቸው። እንደመጡ መብራት መንገድ መግባት የለባቸውም። ሲሄዱም ግራ ጠርዝ ይዞ መሄድ አለባቸው። እንደደረሱም ደግሞ ሰዓቷን አይቶ ሴከንዷን አይቶ መግባት አለባቸው። አስተዋለው ምንድን ነው፣ ብዙ ጊዜ ተሽከርካሪ የያዙ ሰዎች አንደኛ የዘበራ ሂግ አከብሩ። ሰው ካለም ዝም ብሎ ጥሶ ነው የሚሄዱትና እንደዚህ አይነት ነገር ቢቆም ሰው በዘብራ ካለ ያንን በትግስት ቆሙ ቢያሳልፉ የሚመከር ነው ብዬ አስባለሁ። ተማሪ ላይ፣ አዛውንቱ ላይ፣ በትላልቅ ሰዎችም ጭምር አደጋ እየደረሰ ነው ያለው። ስለዚህ አሁን ማብራቱን በደንብ ማወቅ ነው። አረንጓዴው ሲበራ ምን መሆን አለበት ማወቅ ነው። ቀዩ ሲበራ ምን መሆን አለበት፣ የት አድርገን ነው መሻገር ያለብን የሚለውን በደንብ ማወቅ አለብን። ነዋሪዎቹ አክለውም አሽከርካሪዎች በዜብራ ምልክት እግረኞች ሲሻገሩ ቅድሚያ መስጠት አለባቸው ይላሉ። ወይሮቹም ደግሞ ሲቆሙ የራሳቸውን ሰዓትና ሰከንዷን ጠብቆ እስከምታልቅ ድረስ እስከመጨረሻው ድረስ ጠብቆ መሄድ አለባቸው። ያ 60 ደቂቃ ቆመ፣ በ3 ደቂቃ ትግስት ሌላ ሰውን ልታጠፋ ትችላለ። በ3 ደቂቃና በ2 ደቂቃ በ2 ሰከንድ ሊውነት የሰው ህይወት መጥፋት ስለሚችል በተረጋጋ መንፈስ የራሱን ሰከንድ ጨርሶ ሹፌርን መሄድ አለበት። ሰውም ደግሞ የራሱን ሰዓት አይቶ በተረጋጋ መንፈስ መጓዝ አለበት ብዬ አምናለሁ። የትራፊክ ምልክቶች አሉ። ቀይ ካበራ ማቆም አለባቸው። ህዝብም ቢሆን ቀይ ካበራ ማቆም አለበት። እንዲሁም ደግሞ የሹፌሮች ልክ ግርን እስኪበራ ድረስ መጠበቅ አለባቸው። ቁጥሩ ቆጥሮ ዜሮ ከሆነ በኋላ መሻገር አለባቸው። በትራፊክ መብራት አጠቃቀም ዙሪያ ግንዛቤ ማስጨበጫ ስራዎች የተሰሩ ቢሆንም አሁንም አንዳንድ የመብራት ህግና ዜብራን የማይጠብቁ አሽከርካሪዎችና እግረኞች ከድርጊታቸው በመቆጠብ ውድ የሆነውን የሰው ህይወት ከትራፊክ አደጋ መታደግ ያስፈልጋል ያሉት ደግሞ የወላይታ ሶዶ ከተማ የትራፊክ ዲቪዥን ኃላፊ ዋና ሳጅን ዝናቡ ገዛሀኝ ናቸው። ሶዶ ከተማ ውስጥ ያለ ትምህርት ቤቶች ላይ ሙሉ ስለ ትራፊክ አጠቃቀም፣ ስለ መንገድ አጠቃቀም ስለ አደጋ አስከፊነት ግንዛቤ ፈጥረናል። ሁለተኛ ደግሞ ህብረተሰብ በተሰበሰቡበት ቦታ ላይ ግንዛቤ ማስጨበጫ ትምህርቶችን ሰጥተናል። ግንዛቤውን ለመፍጠር የሚፈልገው ምንድን ነው? ለምሳሌ ቁጥሩ እየቆጠረ እየቆጠረ እየሄድና ቢጫ አለ። ቢጫ ማስጠንቀቂያ ነው። የገባው ውጣ ነው። ከዜብራ በታች በኩል ያለው ቁም ነው። ስለዚህ ቀይ እስኪ አበራ ድረስ ያለው ማስጠንቀቂያ ላይ የመሄድ አለ የቆመው የት ሊፈቀድ ነው የሚልና የሚንቀሳቀስ አለ ደሞ የገባው ደሞ አሟጥጬ ይወጣለው የሚል ላይ መጨረሻ ታይሟ ላይ መሽቀዳደም አለ እና እዛ ላይ አሽከርካሪዎች ጥንቃቄ ወስዶ ህይወታቸው ውድ የሆነውን የሰውን ህይወት መመለስ አንችልም ወይ መቀየሪያም የለውም። ስለዚህ ውድ የሆነውን የሰውን ህይወት መጠበቅ መቻል አለበት። የከተማ ፖሊስ መምሪያ ዋና አዛዥ ኮማንደር ሀብታሙ አሰፋ በበኩላቸው በከተማ ውስጥ በሚሰሩ በተለያዩ መሰረተ ልማቶች ምክንያት አብዛኛው መንገድ ዝግ በመሆናቸው ክፍት ባሉ መንገዶች የትራፊክ መጨናነቆች መኖራቸውን አንስተው አሽከርካሪዎችና እግረኞች የትራፊክ መብራት ህግን በመጠበቅ ራሳቸውንና ንብረታቸውን ከአደጋ መከላከል እንደሚገባ መልእክት አስተላልፈዋል። ማንኛውም እግረኛ የሚሄድበትን የጉዞ አቅጣጫም ግዳን ይዞ እንዴት ነው ህጉ የሚደነግገው? ይሄ ለምንድን ነው? ለተሽከርካሪ የፈቀደው ቀኝ ስለሆነ የሰዎች ግራ ስለሆነ ስለማይገናኙ፣ ተሽከርካሪ አንድ ተሽከርካሪ የራሱን ቀኝ ይዞ ሲሄድ ግራ ይዞ ለሚሄደው ሰው ፊት ለፊት ስለሚተያዩ አደጋ ሊያደርስ አይችልም። ከአደጋው ሊቆጠብ ወይም ሊጠነቀቅ ይችላል። ስለዚህ የኢትዮጵያ ህግ የተሽከርካሪ ህግ ለብቻ ጣለ የግራ ህግ ልብቻ ወጣለ። ከዚህ ጋር በተያያዘ ብዙውን ጊዜ አደጋ መንስኤ የሚሆነው ሰው የራሱን ግራ ጠርዝ ባለማወቅ የመንገዱን ግራ ለቆ ወደ ሌላ ሲጓዝ ነው አደጋ የሚደርሰው። ስለዚህ ህጉን በተገቢው እኛ ከተገበረን፣ ህዝቡን በተገቢው ደግሞ ግንዛቤ አውቆ የእኔ መንገድ የቱ ነው እኔ የምጓዘው ለእኔ የተፈቀደው በህግ የተኛው ክፍል ነው ብሎ አውቆ ከሄደ ከሚደርሰው አደጋ ራሱን ሊጠብቅና ሊጠነቀቅ ይችላል። ስለዚህ ምንጊዜም እግረኞች የሚሄዱበትን የመንገድን ግራ ጠርዝ ይዘው ከተጓዙ ከሚደርሰው አደጋ ራሳቸውን ሊጠብቁ ይችላሉ። ከጊዜ ወደ ጊዜ እየተባባሰ የመጣውን የትራፊክ አደጋ ለመቀነስ ሁሉም ሰው የሚጠበቅበትን በአግባቡ ሊወጣ ይገባል።